አድማጮቻችን ከወደ ሸዋ መልካም ዜና እየተሰማ ይገኛል። በተለይም ደግሞ ከዚህ ቀደም ታጋይ እስክንድር ነጋን በተመለከተም በሶሻል ሚዲያዎች በኩል የፋኖን ኃይሎች አንድነት የሚቃወመው እሱ ነው በሚል በከፍተኛ ሁኔታ የሶሻል ሚዲያ ዘመቻና የስም ማጥፋት ዘመቻ እየተካሄደበት እንደነበር የሚዘነጋ አይደለም። እንግዲህ ውድ አድማጮቻችን አሁን ላይ ወደ ስቱዲዮ በገባንበት በዚህ ሰዓት በጎጃም የሚገኘው አርበኛ ዘመነ ካሴና እንዲሁው ደግሞ ከሸዋም ታጋይ እስክንድር ነጋም በአንድነት ቁጭ ብለው እየተወያዩ እንደሚገኙ ምንጮች የገለጹልን ሲሆንም በተለይም ደግሞ ታጋይ እስክንድር ነጋም በእኔና በዘመነ ካሴ መካከል አንዳችም አይነት ልዩነት የለም ሲል ተደምጧል። እንደምታስታውሱት እስክንድር ነጋም የፋኖ ኃይሎች በአንድነት እንዳይቆሙ ምክንያት ሆኗል በሚል በተደጋጋሚ ሲተች ቆይቷል። አሁን ላይ ግን ታጋይ እስክንድር ነጋ ከዘመነ ካሴ ጋር በመሆን ምላሽ ሰጥቶበታል። በዚህ ጉዳይ በሶሻል ሚዲያ በከፍተኛ ሁኔታ የስም ማጥፋት ዘመቻ ተከፍቶብኛል በማለት የገለጸው ታጋይ እስክንድር ነጋ በእኔና በዘመነ ካሴ መካከል ያለው የሐሳብ ልዩነት እንጂ የዓላማ ልዩነት አይደለም ሲል የተደመጠው ታጋይ እስክንድር ነጋ አሁን ላይ ከነዘመነ ካሴ ጋ እንዲሁም ደግሞ ከሌሎች የፋኖ ከፍተኛ አዛዦች ጋና መሪዎች ጋ የአማራን ሕዝብ የሕልውና ትግል በአጭር ጊዜ ውስጥ ለማጠናቀቅ ሲባል በአንድነት ለመታገል ወስነናል ስለማለቱ እየተገለጸ ነው የሚገኘው። ታዲያ የፋኖ ኃይሎች የአንድነት ጉዳይ በተደጋጋሚ ከሰሞኑ ጥብቅና ዝግ ስብሰባዎች እየተካሄዱ እንደሚገኙ ምንጮች አመላክተዋል። ከሸዋ፣ ከወሎ፣ ከጎጃምና ከጎንደር የተውጣጡ የፋኖ ከፍተኛ አዛዦችና መሪዎች በአንድነት ቁጭ ብለው ጥብቅና አስቸኳይ ስብሰባዎችን፣ ውይይቶችን እያካሄዱ ይገኛሉ። ታዲያም በዚሁ ስብሰባ ላይና ውይይት ላይም በጎጃም የሚገኘው አርበኛ ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ፣ እንዲሁ ደግሞ በሸዋ የሚገኙት አባት አርበኛ ጄኔራል ተፈራ ማሞ የፋኖ ኃይሎች ምክትል ጠቅላይ አዛዥ ይሆናሉ ተብሎም እየተጠበቀ ነው የሚገኘው። ምክንያቱም እነዚህ ታጋዮች አብላጫ ድምፅ ስለማግኘታቸው ምንጮቻችን እየገለጹልን የሚገኙት። ታዲያ ይህንንም ተከትሎ ነው እስክንድር ነጋ የፋኖ ኃይሎች ወደ አንድነት እንዳይመጡ እንቅፋት የምሆንበት ምክንያት የለኝም። የሞቀ ህይወቴን፣ የሞቀ ኑሮዬን፣ የሞቀ ትዳሬን ጥዬ መጥቼ ወደዚህ ጫካ የገባሁት ህዝቤ የህልውና አደጋ ስለተደቀነበት የአማራን ህዝብም ከተደቀነበት የህልውና አደጋ በቻልኩትና በአቅሜ ለመታገል ወደ ጫካ ገባው እንጂ ንግስናን ፈልጌ አይደለም ሲል የተደመጠው ታጋይ እስክንድር ነጋ ነው። ታዲያም ከዚህ ቀደም በተደጋጋሚ ወደ ጫካ ከገቡ አንዳንድ የፋኖ ከፍተኛ አዛዦችና መሪዎች መካከል ሹመትና ስልጣን ብሎም ንግስናን የሚፈልጉ አሉ በሚል መተቸቱን ተከትሎ ነው እስክንድር ነጋ ሹመትም ስልጣንም ንግስናም የመፈለግ አይደለውም በእኔና በዘመነ ካሴ መካከልም ጸብ የለንም ሲል የተደመጠው እስክንድር ነጋ አሁን ላይ ግን ለህዝባችን ስንል ወደ አንድነት መምጣታችን ግድ ሆኖ ተገኝቷል ሲልም ነው የተደመጠው። በተለይም ደግሞ የፋኖ ኃይሎች ወደ አንድነት ባለመምጣታቸው እየጠቀመ የሚገኘው ለአገዛዙ ብቻ ነው። እኛ ወደ አንድነት ባለመምጣታችን አገዛዙ መጠቀም የለበትም። እኛም ብንሆን አፈሙዛችንን ወደ ጠላት ብቻ ልናዞር ይገባል። የእርስ በርስና የጎን የውስጥ ጦርነቶችን በአፋጣኝ ልና ልናቆም ይገባል ሲል የተደመጠው ታጋይ እስክንድር ነጋ ነው። በዚህም የተነሳም ከነ ዘመነ ካሴ ጋር ከነ ጄኔራል ተፈራ ማሞ ጋም በአንድነት ቆሞ የፋኖን ኃይሎች ሸዋ፣ ወሎ፣ ጎጃምና ጎንደርን ወደ አንድነት በማምጣትም አንድ የፋኖ ከፍተኛ አዛዥና መሪን በመሾምም አገዛዙን ለመታገል ሙሉ ፍላጎት እንዳለውም የገለጸው ታጋይ እስክንድር ነጋ ከወንድሞቹ ከነ ዘመነ ካሴ ጋር ጥብቅ የተባለ የወዳጅነት ስብሰባዎችን እያካሄዱ እንደሚገኙ እንዲሁም ምንጮቻችን እያመላከቱን የሚገኙት እንግዲህ እንደሚታወቀውም የፋኖ ኃይሎች የአንድነት ጉዳይ በመላው የአማራ ሕዝብ ዘንድና እንዲሁም የፋኖን ትግል በሚደግፉ ኢትዮጵያን በአጠቃላይ ተጠባቂ መሆኑ ይታወቃል። ይህንንም ጉዳይ ለአንዴና ለፈጻሚው የፋኖን ኃይሎች ወደ አንድነት ለማምጣትም እነ ዘመነ ካሴና እነ ታጋይ እስክንድር ነጋም ጥብቅ የተባለ ውይይቶችን፣ ስብሰባዎችን አካሄደዋል። በጥቂት ቀን ውስጥም የፋኖ ኃይሎች ጠቅላይ አዛዥ ማን ይሁን በሚለው ውሳኔዎች እንደሚተላለፉም ምንጮቻችን እየገለጹልን ነው የሚገኙት። አድማጮች፣ ይሄ ይበል የሚያሰኝና አዲስ አስደሳች መረጃ ነው ማለት ነው። እንግዲህ ስለምታዳምጡን ስለምትከታተሉን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት የብዛለን እያለን እኛ ከወዲሁ ልንሰናበታችሁ እንወዳለን። ሰላም ሁኑልን።